የጦር ላይ የከፍተኛ ባለልዩ ማዕረግተኛ ማሰልጠኛ ትምህርት ቤት ከ40 አመታት በላይ በዘለቀው የማሰልጠን ልምዱ የመከላከያ ሰራዊት የጀርባ አጥንት የሆኑ የበታች ሹሞችን ሲያፈራ ቆይቷል። የሀገርን ዳር ድንበር የሚያስጠብቁ ብቁ ሰራዊትን እያፈራ የሚገኘው የትምህርት ቤትም አስረኛ ዙር ምልምል ወታደሮችና የ27ተኛ የባለሌላ ማዕረግተኛ ሰልጣኞችን አስመርቋል። በምረቃ መርሃ ግብሩ ላይ የተገኙት የመከላከያ ትምህርትና ስልጠና መምሪያ ኃላፊ ሌተናንት ጄኔራል የመ ሀገር መኮንን እንደተናገሩት ጀግኖች ኢትዮጵያውያን በሀገራቸው ሉዓላዊነት ላይ የተቃጣን ጥቃት በብቃት በመመከት ዳር ድንበሯ የተከበረና የታፈረች ሀገር ማቆየታቸውን አንስተዋል። በአሁኑ ወቅት መከላከያ ዘመናዊ ሰራዊት የመገንባት ተልእኮውን በብቃት እየተወጣ መሆኑንም አንስተዋል። የአባቶቻችን አጅም ጀግንነት የሚያስቀጥል ዘመን ጋር የሚዘምን ባለታሪክና በታላቅ ሀገርና ህዝብ የሚመጥን ፕሮፌሽናል ሰራዊት መገንባትና ማዘጋጀት የተቋማችንና የመንግስታችን አንዱ የትኩረት አቅጣጫ ነው። ተቋማችን የሰራዊታችንን አቅም በሁሉም ዘርፎ ለማጎልበት በሰለጠነ የሰው ኃይል በትጥቅና በቴክኖሎጂ በማዘጋጀት በአጭር ጊዜ ከፍተኛ የማድረግ አቅምና የዝግጅት ደረጃ ላይ እንዲደርስ አስችሏል። በተለያዩ የማሰልጠኛ ተቋማት ብቁ የሰው ኃይል ማፍራት የሰራዊቱን የግዳጅ አፈጻጸምና ዝግጁነት ወደ ላቀ ደረጃ ማድረስ መቻሉም የተነሳ ሲሆን የአስረኛ ዙር ምልምል ወታደሮችና ሀያ ሰባተኛ ዙር ባለሌላ ማዕረግተኛ ሰልጣኞች ስልጠናቸውን በተሟላ እውቀትና ክህሎት ያጠናቀቁ መሆናቸውም ተነስቷል። የተኩስ ስልጠና የወሰዱን ሲሆን በዚህ የተሻለ ውጤት ማስመዝገብ ችሏል። በስልት ስልጠና ከነፍሶ ከፍ ስልት እስከ ቡድንና እና ልዩ ልዩ የውጋ ስልቶች በተለያዩ የመሬት ገጾች እንዲሰለጥኑ ተደርጓል። በተጨማሪም የእግረኛ ቀላል መሳሪያ፣ የቡድን መሳሪያዎችና እና የተለያዩ የፈንጅ አይነቶች ላይ እውቀት እንዲኖራቸው ስልጠና ተሰጥቷል። ሰልጣኞችም በተግባርና በንድፍ ሀሳብ ያገኙትን እውቀት ሀገራቸውን ለመጠበቅና የህዝባቸውን ሰላም ለማረጋገጥ እንደሚሰሩም ተናግረዋል። ወታደር የሚለው ቃል የራሱ የሆነ የራሱ መገለጫ አለው ወጥቶ አዳር ማለት ለራሴና ከራስ ወይ ህዝብ ነው አስቀድመ ነው። ሀገሬ ዳር ድንበርና ለማስጠበቅ ዝግጁ ነኝ። እኔ ህዝቤ፣ እኔ እቀድማለሁ፣ ለሀገሬ እሞታለሁ፣ እሰዋለሁ ማለት ከዚህ ፊት ከጥንትም ጀምሮ አባቶቻችን ሀገራችንን አጥንታቸውን ተልከክሶ እስከዛሬ ለኛ ያስረክቡዋሉ ማለት ነው። እኛ ደግሞ አባቶቻችን ሊያስረክቡ ነገር መጠበቅ ግድ ይለናል እና ሆኖም ደግሞ ማንኛውም ከጸረ ሰላም ኃይሎችን እጠብቃታለሁ ብዬ ዛሬ በቁጣ ድረስ ይቻለሁ ማለት ነው። ያው እዚህ ከገቡ በኋላ ብዙ ነገር ተምሬ ያሉ ብዙ ነገር አውቅ ያለው ስለ ሀገሬ፣ ያው የማላቃቸውን ነገሮች በጣም ብዙ ያው ከምገምተው በላይ ነገር አውቅ ያለው ወታደሩነን እስከ ተመለመልን እስከ ወጣን ድረስ ለሀገራችን እስከ ወጣን ድረስ እስከ ተመለመልን ድረስ ሀገራችንን ወስነን ጠብቀን እና ከግባ አላማዋን ማሳካት እንዳለብን አልማለሁ። የገባኝ ነገር አንድ አገር ፍቅር፣ ሁለተኛ አለማውሸት በቃ ወታደር አይዋሽም አይሰርቅም። ስርቆት አጼት እንደሆነ ወይም ደግሞ አጸያፊ እንደሆነ በጣም ገብቶኛል። ሌላም ነገር ደግሞ ሀገሬ በምን ሁኔታ ላይ እንዳለች ማለት ቀን በቀን ትምህርቶችን እንማራለን ማለት ነው። ሀገራችን ምን ላይ እንዳለች ቀን በቀን ስለምንማር ወይም ደግሞ ስለ ሀገራችን ሕገ መንግሥት ይሁን ይችላል፣ ስለ እያንዳንዷ መከላከያ ሊሆን ይችላል፣ እንማራለን። የማላቀውን በጣም ብዙ ነገር የተማርኩበት ቤት ነውና።